የግብርና ምርታማነትን የሚጨምሩ ቴክኖሎጂዎችን የማመንጨት፣ የማባዛትና የማስተዋወቅ ስራ እየሰራ እንደሚገኝ በኢትዮጵያ ግብርና ምርምር ኢንስቲቲዩት የወልቂጤ ግብርና ምርምር ማዕከል ገልጸዋል። ማዕከሉ በጉራጌ ዞን አበሽጌ ወረዳ እና በቀቤና ልዩ ወረዳ ያከናወናቸው የሰርቶ ማሳያ ቴክኖሎጂዎች በባለድርሻ አካላት የመስክ ምልከታ ተደርጎባቸዋል። ዘገባውን ተረፈ ሀብቴ ከወልቂጤ ቅርንጫፍ ጣቢያችን እንደሚከተለው አድርሶናል። በኢትዮጵያ ግብርና ምርምር ኢንስቲትዩት የወልቂጤ የግብርና ምርምር ማዕከል ዳይሬክተር እና ከፍተኛ ተመራማሪ አቶ ቤተል ነክር እንዳሉት ማዕከሉ ከተቋቋመ አጭር ጊዜ ቢሆንም ተደራሽ ለሚያደርጋቸው አካባቢዎች ስነ ምህዳር ተስማሚ የሆኑ ቴክኖሎጂዎችን የማመንጨት የማባዛትና ለአርሶ አደሩ የማስተዋወቅ እንዲሁም ለዘራ ብዦች የሚሆን መነሻ ዘር የማቅረብ ስራ እየሰራ ይገኛል። በዚህም በውስን ዝርያዎች ለተወሰኑ አርሶ አደር አማራጭ ዝርያዎችን ከማስተዋወቅ በተጨማሪ በሽታ መቋቋምና ምርታማነታቸው ያደጉ ቴክኖሎጂዎችን በምርምር አረጋግጠው እንደሚያቀርቡ ተናግረዋል። አሁን እያየን ያለ ነው የበቆሎ ዝርያ ነው እያስታውቀን ያለ ነው ናዳ ና ኢሎ የሚባሉ ዝርያዎች ናቸው እነዚህ በምርታማነታቸው ከፍተኛ ምናልባት አርሶ አደሩ ውስን ዝርያዎች ላይ ጥገኛ ነው የበቆሎ ደግሞ በጣም የምርጥ ዘር ችግር አለ አማራጭም ዘር እየቀረበ አይደለም ስለዚህ እኛ እንደ ምርምር ማዕከል እነዚህ ሁለት ዝርያዎችን በተለይ አምስት ሀያ ናዳ የሚባለውን ዝርያ ለአርሶአደሮች በጣም ውጤታማ መሆኑን በምርምር ከለየና ለአካባቢ ተስማሚ ከለየን በኋላ በስፋት እያስተዋወቅ ነው። ይህ ዝርያ ብዙ ጠቀሜታዎች አሉት። በመስክ ምልከታው የተገኙት በኢትዮጵያ ግብርና ምርምር ኢንስቲትዩት የዘር ብዜትና ምርምር ዳይሬክቶሬት ዳይሬክተር ዶክተር ገመቹ ቀነኒ የምርምር ማዕከላት ለውጥ ማምጣት የሚችል ቴክኖሎጂ ማመንጨት፣ ማባዛት፣ ማስተዋወቅና የገበያ ትስስር መፍጠር ሚናቸው መሆኑን ጠቁመው ስለሆነም በሀገሪቱ ይህንን ሚና እየተወጡ የሚገኙ 23 የፌዴራል ምርምር ማዕከላት ይገኛሉ ብለዋል። ከነዚህ ማዕከላት አንዱ የሆነውና ከተመሰረተ አጭር ጊዜ የሆነው የወልቂጤ ግብርና ምርምር ማዕከልም ከአንጋፋዎቹ ምርምር ማዕከላት የማይተናነስ ስራ እየሰራ በመሆኑ በአግባቡ መጠቀም ይገባል ብለዋል። የወልቂጤ ግብርና ምርምር ማዕከል ነው። ይሄ ማዕከል እውነት ለመናገር የተጀመረበት መንገድ የተለየ በጀት ተመድቦለት የምርምር ማዕከል ስታንዳርድ ተጠብቆለት አይነት አይደለም። ሴንስ ኦፍ አርጀንሲ ስለነበረ ከማህበረሰቡ ፍላጎት ስለነበረ በጣም በችኮላ የተመሰረተ ማዕከል ነው። ነገር ግን አሁን እያደረገ ያለውን እንቅስቃሴ ስንመለከት ከአንጋፋዎቹ የማይተናነስ ነው። በጉራጌ ዞን የአበሽጌ ወረዳ ግብርና ጽህፈት ቤት ምክትል ኃላፊ አቶ ሙላቱ ደሳለኝና የቀቤና ልዩ ወረዳ ግብርና ጽህፈት ቤት ኃላፊ አቶ አብድል ሽኩር ደሊል ሁለቱም በሰጡት አስተያየት ከወልቂጤ የግብርና ምርምር ማዕከል ጋር በመተባበር በሰብል ልማት፣ በእንስሳት እርባታና በሌሎችም የግብርና ዘርፎች የአርሶ አደሩን ህይወት የሚያሻሽሉ ስራዎች እየተሰራ ይገኛል ሲሉ ተናግረዋል። ከወልቂጤ የግብርና ምርምር ጋር በቅርብ ርቀት ሆነን የምንሰራው የበቆሎ ዝርያዎች ማብዛት ወይም አማራጭ ሰብሎችን በአርሶ አደሩ ዘንድ ተደራሽ እንዲሆን ከማድረግ ጋር በቅንጅት በባለፉት አመታት ጀምረን በጋራ እንሰራለን። ቤኤች ቤተሰብ ከሆነው ቤኤች አምስት አርባ ዘጠኝ የምንለው ኢሉ፣ በዘንድሮ ደረጃ ደግሞ ቤኤች ሀያ አንድ የምንለው ናዳ ዝርያ ጋር በጋራ እንሰራለን። ከበቆሎ ጋር ማለት ነው። የወልቂጤ የግብርና ምርምር ማዕከል ከተቋቋመበት ጊዜ ጀምሮ በተለይ ክላስተሩ ላይ እየሰራቸው ያሉ ስራዎች በጣም መበረታች ናቸው። ቀጥተኛ ከአርሶ አደሩ ህይወት ጋር፣ ከአርሶ አደሩ ኑሮ ጋር፣ ከአርሶ አደሩ ተግባር ጋር ከፍተኛ የሆነ ትስስር ያላቸው ተግባራቶች ይሰራ ነው ያለው። አርሶ አደር ዘመቻ ቤኛ በጉራጌ ዞን አበሽጌ ወረዳ ሰሪቴና ቦቀታ ቀበሌ አኩሪ አተር፣ አርሶ አደር እንግላ ሀይሌ ደግሞ በቀቤና ልዩ ወረዳ ቃዋ ቀበሌ ሩዝን ለመጀመሪያ ጊዜ ለሙከራ ዘርተዋል። ጉልበትና ወጪ ከመቆጠብም በተጨማሪ በምርታማነቱም ደስተኛ በመሆናቸው በቀጣይ በስፋት የማምረት ፍላጎት እንዳላቸው ተናግረዋል። ከዚህ በፊት እኛ አይተነው ነው አምርተን አናውቅም። ያው ዘንድሮ ለመጀመሪያ ጊዜ ነው። እኛ እንደዚህ ይሆናል ብለን አላሰብንም። ያው አምና ትንሽ ሩዝ ሞክረው ነበር። ሩዙ ደግሞ ተሞክሮ ደስ ስላለን እዚህኛው ላይ ብዙም አላከረከር ናቸው ይዘራል ሲባል እኔ ብዙም ተሰሚኝም ውስጤም አልተቀበለ ለምን ይበቅላል ብዬ ሀሳብ ስለሌለ ከዛ ይሁን ብዬ ነው ጀመርኩት። ከዛ መብቀል ጀመረ። አቅሜ በቻለ መከታተል ጀመርኩት። ሌላኞቹ የቀቤና ልዩ ወረዳ አቃጥባሪ ቀበሌ አርሶ አደሮች እንቁድ አህመድና ወይዘሮ ሂክማን አስር እንዲሁም የአበሽጌ ወረዳ ቢዶ ጠደሌ ቀበሌው አርሶ አደር ይታገሱ መንግስቱ እንዳሉት የወልቂጤ የግብርና ምርምር ማዕከል በጥናት ያረጋገጠውና ለሙከራ ያቀረባቸው ናዳና ኢሉ የበቆሎ ዝርያዎች በሽታ በመቋቋምና ና በምርት አያያዛቸው የተሻሉ በመሆናቸው በቀጣይ በሰፊው ለመጠቀም ዘሩ እንዲቀርብላቸው ጠይቀዋል። ወቅቱን በጠበቀ መልኩ ቶሎ ወደ አርሶ አደሩ ሊደርስ የሚችልበት መንገድ ካልሆነ በስተቀረ ለመጠቀም በእኛ በኩል እንዳርሶ አደር በጣም ዝግጅዎች ነን። የተሻለ ነገር አንደኛ ውሃ ያስገባ አፉ ላይ አይከፍትም። ሁለተኛ በሽታ የመቋቋም አሁን ሊሙ ዘርቻለ ወኔ ሜዳ ላይ ማለት ነው፣ እንዳለ በሽታ አጥቅቶታል። ዝርያውን አሁን ስናየው በጣም የተሻለ ዘርም ስለሆነ ቢስፋፋ፣ ለቀጣዩ የተሻለ ዘር ነው። ዛማዶ ላይ የሚታየውም ዘር አለ፣ ኢሉ የሚባለው እሱም የተሻለ ስለሆነ በሰፊው ወደ ለቀጣይ ይመጣልን እንሰራዋለን የሚል ነው።